ተመለስን ተመልካቾቻችን። አሁን ደግሞ ዓለም እንዴት ዋለች ሰዓታችን ላይ ደርሰናል። የተለያዩ መረጃዎችን ሊነግረን ደግሞ ባልደረባችን ሀብታሙ ሙለታ እዚህ ስቱዲዮችን ይገኛል። እንዴት አመሻል? እንደምናመሻሽ ጸጋ፣ እንደምናመሻችሁ ተመልካቾቻችን። ይመስገን ነው። እንግዲህ ሰዓቱ ያንተ ነው፣ መቀጠል ይቻላል። ከልብ አመሰግናለሁ። በዓለም አቀፍ ደረጃ እንግዲህ እጅግ በርከት ያሉ ጉዳዮች ሲሰሙ ነበረ። ከነዚህ ውስጥ ለእናንተ ለተመልካቾቻችን ይመጥናሉ ያልናቸውን፣ የመራረጥናቸውን እነሆ እንላለን። በቅድሚያ የምናገኘው እንግዲህ አፍሪካ ኒውስ ላይ የተመለከትነውን መረጃ ነው። እርግጥ ይህንን መረጃ ከአፍሪካ ኒውስ በተጨማሪ ሌሎች እንደ ወይን የመሳሰሉ የመረጃ ምንጮች በስፋት ሲነግሩት ሲዘግቡት የቆየ ጉዳይ ነው። ይህ ምንድን ነው? እንግዲህ በተለይ ደግሞ ዓለም በአሁኑ ሰዓት ላይ ከክላይሜት ቼንጅ ጋር በተያያዘ ያለባት አደጋ እጅጉን ከፍ ያለ ከመምጣቱ ጋር በተያያዘ የተባበሩት መንግስታት ድርጅት ከወዲሁ ጥሪዎችን እያስተላለፈ መሆኑን ነው። እርግጥ የተባበሩት መንግስታት ድርጅት ከዚህ ቀደምም ከእንደዚህ አይነት ጉዳዮች ጋር በተያያዘ ተደጋጋሚ ጥሪዎችን ሲያቀርብ ነበር። ሰሞኑን ደግሞ እንደሚታወቀው እንግዲህ ከአንድ ሳምንት በኋላ ኮፕ 30 በብራዚል ይካሄዳል ጉባኤውና ይህንኑ መሰረት ያደረገ ከዚህ ጉዳይ ጋር የተያያዙ ሀሳቦች እየወጡ ይገኛሉ። በዋናነት እንግዲህ የተባበሩት መንግስታት ጥሪ ያደረገውም አለም ለዚህ ጉዳይ የበለጠ ትኩረት መስጠት እንዳለበት ወይም ደግሞ እየጨመረ የመጣውን የክላይሜት ቼንጅ ወይም የሙቀት መጠንን ልንለው እንችላለን ከመገደብ ጋር በተያያዘ አለም እርምጃ ሊወስድ እንደሚገባ የሚያሳይ መልእክት ነው በዋናነት እየተላለፈው። ከጊዜ ወደ ጊዜም ትኩረት እየተሰጠ ያለበት ደረጃ የማሽቆልቆል ሁኔታ እየተመላከተ እንዳለ እንግዲህ የተባበሩት መንግስታት ገልጿል። ከዛ በተጨማሪ እነ ጋዝን የመሳሰሉ የከሰል። የከሰል ድንጋይን የመሳሰሉ አገልግሎቶች የበለጠ መበራከታቸው ከዚህ ጋር የተያዙ ችግሮችን ከፍ እያደረገ ስለመምጣቱ ተመላክቷል። እንደሚታወቀው እንግዲህ የዓለም የሙቀት መጠን ከ1.5 ዲግሪ ሴልሺየስ በታች እንዲሆን ይፈለጋል። ይህንንም ለማድረግ እንግዲህ የተለያዩ እርምጃዎች እየተወሰዱ ይገኛሉ። ነገር ግን አሁን ያለው ነገር እሱን አይደለም የሚያመላክተው የሚሉ ሀሳቦች እየወጡ ነው የሚገኙት። ምናልባት ለወደፊት የፕላኔታችን ጉዳይ ከ2.3 እስከ 2.5 የሙቀት መጠን ሊመዘገብ የሚችልበት እድል እንዳለም እየተመላከተ ይገኛል። ነገር ግን እዚህ ጉዳይ ላይ ትኩረት በመስጠት ቢያንስ በአመት 0.03 ዲግሪ ሴልሺየስ ዝቅ የማድረጉ እንቅስቃሴ ቢኖር የተሻለና ውጤታማ ሊሆን የሚችልበት ሁኔታ እንዳለ እየተመላከተ ይገኛል። ከዚህ ጉዳይ ጋር በተያያዘ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝም ባስተላለፉት መልዕክት እንግዲህ ባለንበት ክፍለ ዘመን ማገባደጃ ላይ የዓለም የሙቀት መጠን ከ1.5 እንዳይበልጥ ሁላችንም አበክረ ልንሰራ ይገባል የሚል ሀሳብ ሰጥተዋል። ከአፍሪካ ኒውስ ላይ ያገኘነው ጉዳይ ነው። ሌላኛው እንግዲህ በስፋት በዛሬ ዕለት ሲነገር ከነበሩ ጉዳዮች መካከል የመጀመሪያው አፍሪካ ተወላጁ የኒውዮርክ ከንቲባ ማሸነፍ መቻላቸውን ነው። እንግዲህ እኚህ ሰው በተለይም ደግሞ በኒውዮርክ ማሸነፍ መቻላቸው በበርካታ ነገሮች ልዩ ያደርገዋል። ከዚህ ቀደም ከነበሩት በዋናነት አፍሪካ ውስጥ የተወለዱ ናቸው፣ ዞህራን ማምዳኒ ማለት ነው። ከዛ በተጨማሪም ከወደ ኤሽያ የደም ሀረጋቸው የሚመዝዝ ነው። ይህ ብቻ ሳይሆን ደግሞ ከአመለካከታቸው ጋር በተያያዘ በርካቶች በተለይ ዲሞክራቶቹ፣ ሪፐብሊካኖቹ ተች ሲያነሱባቸው የነበሩ ናቸው። ዞሮ ዞሮ ግን በዛሬው እለት ከትላንትና ጀምሮ በተሰሙ መረጃዎች ዛሬም በስፋት ሲነገሩ በነበረው እኚህ ሰው ማሸነፍ ችሏል። የኒውዮርክ የመጀመሪያው የአፍሪካ ተወላጅ መሆን ችለዋል። ከዛም በተጨማሪ ከሚከተሉት ሃይማኖትም ጋር በተያያዘ በርከት ያሉ ሀሳቦች እየወጡ ይገኛሉ። ዞሮ ዞሮ የመጀመሪያው የኒውዮርክ ከተማ ፕሬዚደንት ሜየር ወይም ደግሞ ከንቲባ መሆን ችለዋል። ወደ ሌላኛው ጉዳያችን እናልፋለን። ሌላኛው ጉዳያችን የሚሆነው ደግሞ በአሜሪካ አውሮፕላን አደጋ ቢያንስ ዘጠኝ ሰዎች መገደላቸውን የሚዘግበው ነው። ሲኤንኤንን የመሳሰሉ የመረጃ ምንጮች በስፋት እየዘገቡት ያለው ጉዳይ ነው። የጭነት አውሮፕላን ነው። እርግጥ የአውሮፕላን ከመነሻው ሳይነሳ በደረሰ አደጋ ነው የነዚህ ሰዎች ሕይወት ሊያልፍ የቻለው። ከዛ በተጨማሪ የበርካታ ሰዎች ላይ ጉዳት መድረሱም እየተመላከተ ይገኛል። ወደ 11 ሰዎች ጉዳት እንደደረሰባቸው ተመላክቷል። ምንድን ነው ችግሩ? የሚለውን ነገር ከወዲሁ የአካባቢ ፖሊስ ጥናትን እያደረገ እንደሆነ የተመላከተበት ጉዳይ ነው። ሲኤንኤን እና ሌሎች የመረጃ ምንጮችም በስፋት እየዘገቡት ያለው ጉዳይ ነው። ሌላኛውና የመጨረሻው ጉዳያችን ነው የምንመለከተው። ይህም የአደጋ ዜና ነው። በዋናነት አናዱሉን የመሳሰሉ የመረጃ ምንጮች ናቸው እየዘገቡት የሚገኘው። ይህኛውን ጉዳይ በዋናነት በዚህ በአናዶሎ ላይ የምንመለከተው መረጃ ምንድን ነው የሚለው በቦስኒያ እንዲሁ የእሳት አደጋ መፈጠሩን ነው። እርግጥ ይህ የእሳት አደጋ የአረጋውያን መኖሪያ ወይም የእንክብካቤ የሚደረግላቸው ማዕከል ላይ የደረሰ ነው። በዚህም እንግዲህ የበርካታ አረጋውያን ሕይወት ማለፉን የሚጠቁም መረጃ ነው እየወጣ የሚገኘው በቦስኒያ እና ሄርዞጎቪና በተከሰተ አደጋ ማለት ነው። የሟቾች ቁጥርም ከጊዜ ወደ ጊዜ ቁጥሩም ከፍ እያለ ስለመምጣቱ የሚያመላክቱ መረጃዎች እየወጡ ይገኛሉ። ቁጥሮች እስከ አስር ሰዎች የሚሆኑ ከዛ በተጨማሪ ደግሞ ሀያ ሰዎች ጉዳት እንደደረሰባቸው አሱር ደግሞ ህይወታቸው እንዳለፈ ስለመመላከቱ ነው የተነገረው። ከዚህ ጋር በተያያዘ እስካሁን ድረስ ምክንያቱ ምንድን ነው የሚለው ነገር አልተዘገበም። እርግጥ ጥናቶች እየተደረጉ እንዳለ እየተመላከተ ነው የሚገኘው። 11 ሰዎች ናቸው ቀደም ብለን በስትናስር ያለ ነው። 11 ሰዎች ናቸው ህይወታቸው ያለፈው። ከዚህ ጋር በተያያዘ እንግዲህ በርካቶች ሀዘናቸውን እየገለጹ ያለበት ሁኔታ አለ። ከነዚህ መካከል አንዱ የቱርክ መንግስት ነው። የቱርክ የውጭ ጉዳይ ሚኒስትር ከነዚህ ሰዎች ሞት ጋር በተያያዘ የተሰማውን ሐዘን ስለ መግለጹ እዚሁ አናዶሎ ላይ በስፋት የወጣው መረጃ ይጠቁማል። እንግዲህ እርግጥ አሁን አደጋውን መቆጣጠር ተችሏል። ነገር ግን አደጋው መንስኤ መጣ የሚለውና ምናልባት የሟቾች ቁጥርም ሊጨምር የሚችልበት ሁኔታ እንዳለ እየተመላከተ ይገኛል። ቀደም ብለን እንዳነሳ ነው ሀያ ሰዎች ላይ አደጋ ደርሷል። ይህ ጉዳት ደግሞ በዋናነት የደረሰው ከእሳቱ በሚወጣ ጭስ ከመታፈን ጋር በተያያዘ እንደሆነ ከአካባቢው እየወጡ ያሉ መረጃዎች አሉ። ያም ቢሆን ግን ለተጎጂዎች አስፈላጊው የሕክምና ድጋፍ እየተደረገ ስለመሆኑ ጤናቸው ወደ ነበረበት እንዲመለስ ከማድረግ ጋር በተያያዘ አስፈላጊው ድጋፍ እንደሚደረግላቸውና ክትትልም እየተደረገ እንዳለ ወደ አቅራቢያቸው ሆስፒታል በማቅናት ሲዲ እየተከናወነ እንዳለ የተመላከተበት ሁኔታ አለ። ከአናዶሎ ኤጀንሲ ላይ ነው ያገኘ ነው። የተወደዳችሁ ተመልካዮቻችን ለእለቱ እንግዲህ የመራረጥ ናቸው አለም አቀፍ ጉዳዮች እነዚህን ይመስላሉ። ወደ ጸጋ መለሳቸዋለሁ። አመሰግናለሁ። ሀብታሙ አመሰግናለሁ።